ከተለያዩ ባግራውንድ መምጣታችን የግጭት መንስኤ ነው ተብሎ ይታመናል፣ ግን እሱ ትክክል አለመሆኑን ለማሳየት እንፈልጋለን። ዛሬ የመረጥኳቸውም ሆኑ ያልመረጥኳቸው ማንነቶቼ ለግጭት መንስኤ ሊሆን አይችልም ውበታችን ነው የሚጨምረው እንጂ የግጭት መንስኤ ሊሆን አይችልም ብዬ ነው ማለት ይሄ ልዩነታችንን አጥብበን የምንኖረው ሰላም ስለሚበልጥ ነው። ለሌላም ደግሞ የተለየ ጥቅምም ላገኝበት አይገባም። በጣም የተለያዩ ብሔር ብሔረሰቦች አንድ ላይ ሲሆኑ ምን አቺቭ ማድረግ እንደሚችሉ ወይም ደግሞ ምን ሊያመጡ እንደሚችሉ በጣም ያየንበት ቦታ ነው። እኔ ብሔርን ወይም ማንነታችንን የምገልጸው እንደ አንድ ክር ነው ክር የተወደዳችሁ አድማጮቻችን ኢትዮጵያ ሬዲዮ ነው እያደመጣችሁ ያላችሁት። ዛሬ ሀዋሳ ነው የምንገኘው። ከሀዋሳ ዩኒቨርሲቲ ተማሪዎች ጋር ቆይታ እናደርጋለን። የተለያየ ባህል፣ ወግ፣ እሴት እንዲሁም ደግሞ የተለያየ ማንነት ያላቸው በባህል በቋንቋ የተለያዩ ናቸው። እነዚህ ልዩነቶቻቸው ለግጭት መንስኤ ሊሆን አይገባም በሚለው ጉዳይ ላይ ውይይት እናደርጋለን ለሌሎች ወጣቶች ተሞክሯችንን እናጋራለን ብለው እኛ ስቱዲዮችን መጥተዋል። በጣም ነው የምናመሰግነው ስለመጣችሁን። የ ልንገረሞላ ደግሞ ውይይቱን እየመራው ቆይታ አድርጋለሁ። እንኳን ደህና መጣችሁ በቅድሚያ ወጣቶች ናችሁ። ሁላችሁም የዩኒቨርሲቲ ተማሪዎች ናችሁ። ልዩ የሚያደርጉን ማንነቶች አሉ። እነዛ ማንነቶቻችን ለግጭት መንስኤ ሊሆኑን አይገቡም። ይልቁንም ደግሞ ለአንድነት እንጠቀምባቸው ይገባል የሚለውን ጉዳይ ነው ዛሬ በስፋት ልታነሱ እዚህ ሀዋሳ የሚገኘው የኢቢሲ ስቱዲዮ የመጣችሁት፣ እና በድጋሚ ስለመጣችሁ ከልብ አመሰግናለሁ። ተዋውቀን እዚህ ጉዳይ ላይ ሀሳባችሁን እንቀጥላለን። እሺ በጣም አመሰግናለሁ። ዛሬ ስቱዲዮችሁ መጥቼ ከተለያየ ባክግራውንድ ወይም ማንነት መምጣታችን ለሰላም በጣም ጠቃሚ መሆኑና የግጭት መንስኤ ለመሆኑ ከራሴ ተሞክሮም ከማቆም ለእናንተ ለማካፈል እናንተ አክብራቸ ጥራችን አመሰግናለሁኝ። ስሜ ረቢራ ገመችሁ ይባላለውኝ። አምስተኛ ዓመት የህግ ተማሪ ነኝ። ሰላም ከሌለ ሁሉም ነገር የለም ተብሎ ነው የሚታሰበው። በተለይ ደግሞ በሀገራችን በኢትዮጵያ የተለያየ ማንነቶች የተለያየ ብሄር ብሄረሰቦች እንዳሉ ይታወቃል። ከተለያየ ባክግራውንድ መምጣታችን የግጭት መንስኤ ነው ተብሎ ይታመናል። ግን እሱ ትክክል አለመሆኑን ለማሳየት እንፈልጋለን። ዛሬ እኔ ብሄርን ወይም ማንነታችን የምገልጸው እንደ አንድ ክር ነው። በቃ ክር፣ አንድ ክር እንደ አንድ ብሄር ወይ እንደ አንድ ማንነት ብዬ ነው የምገልጸው። ግን ይሄ የተሸመነ ክር ወይ ልብስ ሆኖ ወይ ጨርቅ ሆኖ ወይ ነጠላ ወይ ጋቢ ሲሆን ጥንካሬውም ይጨምራል፣ ውበቱም ይጨምራል። ስለዚህ የእኛም ማንነታችን ከተለያዩ ማንነታችን መምጣታችን እኛን ያጠናክረናል ውበታችን ነው የሚጨምረው እንጂ የግጭት መንስኤ ሊሆን አይችልም ብዬ ነው ማምነው። እሺ፣ በጣም አመሰግናለሁ ረቢራ። እንደው እነዚህ ልዩነቶቻችሁ እናንተ በተለይ እዚህ ትንሽ ኢትዮጵያ ሀዋሳ ግቢ ውስጥ እንዴት ነው ተግባራዊ እያደረጋችሁ ያላችሁት? ምን ይመስላል ያላችሁ መስተጋብር? የመጣችሁበትን ባህል ወግ ለማስተዋወቅ እንዴት ነው የምትጠቀሙት ያለውን ነገር? እሺ፣ አመሰግናለሁኝ ስሜ አምላክ ስራ ሳሙኤል ይባላል። በሀዋሳ ዩኒቨርሲቲ ውስጥ የገቨርናንስና ልማት ጥናት አራተኛ አመት ተማሪ ነኝ። እዚህ ግቢ ውስጥ ቅድም እንደተጠቀሰውም በጣም ከብዙ ከተለያየ የሀገራችን ክፍሎች የመጡ ተማሪዎች ይገኛሉ። የመረጥኳቸውም ሆኑ ያልመረጥኳቸው ማንነቶቼ ለግጭት መንስኤ ሊሆን አይችልም፣ ለሌላም ደግሞ የተለየ ጥቅምም ላገኝበት አይገባም። ብዙ ከሚለያዩ ነገሮች ይልቅ አንድ የሚያደርጉን በጣም ብዙ ሀገራዊ እሴቶች አሉን። ከተለያየ ቦታ መምጣታችንና አንድ ቦታ ላይ መሰብሰባችን በጣም ብዙ ነገሮችን በተለያየ እይታችን እንዲሰፋ ሀገራችንን ሰፋ አድርገን እንድናይ ሀገራችን ከኛ ከተወለድንበት ካደግንበት የበለጠ የሰፋ ውበትም ማንነትም ሀብትም እንዳላት ብዙ ነገርን የተማርንበት ነው እና በጣም በብዙ መልኩ ልዩነቶቻችን ለእኛ እድልም ሆነውናል፣ እውቀትም ሆኖናል። ከዛም በተረፈ ደግሞ ሀብትም ሆኖናል። ከተለያየ ቦታ ያለ ሰው ጓደኛ አፍርተናል። እውቀት አውቀን አለ ሀገራችንንም በደንብ እናይበታለን። የሀገራችንን ዳይቨርሲቲ በደንብ የምናይበት ቦታ ሆኖልናል ዩኒቨርሲቲ። እሺ፣ አመሰግናለሁ። ስሜ ተስሊም መሀመድ ይባላል። የሶሽዮሎጂ ሶስተኛ አመት ተማሪ ነኝ ሀዋሳ ዩኒቨርሲቲ ውስጥ። ሁላችንም እዚህ ያለን ሰዎች ከብዙ ብሄሮች የመጣን ሰዎች ነን፣ ወይም ከአንድ አካባቢ አይደለም የመጣ ነው። ይህን ልዩነታችንን አጥብበን የምንኖረው ሰላም ስለሚበልጥ ነው። ሰላም ከሌለ መማር አንችልም። ሰላም ከሌለ መንቀሳቀስ አንችልም። ሰላም ከሌለ መተንፈሱላ አንችልም ንጹህ አየርን ና የሰው ልጅ ልዩነቱን አጥብቦ መኖር እስከቻለ ድረስ ብዙ አድቫንቴጅ ያገኛል ብለን እናስባለን። ከአድቫንቴጆቹ መካከል ሁሉም አንዱ ብሄር ጋር የሌለ ሌላኛው ብሄር ጋር ያለ እነሱ ደግሞ ኮምባይን ሲደረጉ ለሀገራችን እድገት ትልቅ ነገር ሊያመጡ የሚችሉ ነገሮች አሉና ከሚያለያዩ ነገሮች ይልቅ እኛን አንድ የሚያደርጉንን ነገሮች ፈልገን ለሀገራችን ልማት ብናውሎ ነው የተሻለ የሚሆነው። እንዲሁም ደግሞ እስከዛሬ ታሪክን በመጥቀስ ግጭት መፍጠር ምናምን አስፈላጊ ነገር አይደለም። ታሪክ መማሪያ ነው። ከታሪካችን ተምረን የወደፊታችንን ፕሪዲክት አድርገን ወደፊት ምን ብናደርግ ነው የሚሻለው ተብሎ ለሀገር ልማት ቢሰራ ነው ጥሩ የሚሆነው። ስለዚህ እንደ ሃዋሳ ዩኒቨርሲቲ ተማሪ ልዩነታችንን ተቻችለን ልዩነታችንን አጥብበን አንድነታችን በልጦብን ለሀገራችን ሰላምና ፍቅር ስንል እየኖርን ነው። እንደ ወጣቶች ከሌላው በተለየ መንገድ ምን ይጠበቅባቸዋል? የተለያየ አካባቢ የመጡ ወጣቶች አሉ። እንዲሁም ባህል አንዱ ሼር ከማድረግ፣ ከማሳወቅ ከዛ ካመጣው ባህል ከመጠቀም አንጻር ምን አይነት ነገሮች አሉ በእናንተ በኩል? በጣም አመሰግናለሁ። መሳይ ሳሙኤል እባላለሁ፣ አምስተኛ አመት የሃዋሳ ዩኒቨርሲቲ የህግ ተማሪ ነኝ። እንደሚታወቁ ኢትዮጵያ ውስጥ ብዙ ቁጥር ያለው በጣም ብዙ ኢነርጂ፣ ጉልበት ሀይል ያለው ፖፑሌሽን ግሩፕ ነው ወጣት ምንለው እነዚህ ወጣቶች ስለ ሰላም ያላቸው ግንዛቤ ልዩነትን የሚረዱበት መንገድ በጣም ኢምፖርታንት ነው ብዬ አስባለሁ በተለይ እንደ ሀዋሳ ዩኒቨርሲቲ በጣም በብዙ ልዩነት ያለበት ከተለያየ አካባቢ የመጡ ልጆች አንድ ላይ የሚኖሩበት ነው እና ለምሳሌ እንደ ዩኒቨርሲቲ የተለያየ ካልቸራል ዳይቨርሲቲን ኢምብሬስ ምናደርግበት ወይም ደግሞ የባህል ልዩነትን የምንቀበልበት አንድ ሰው ከኔ ጋር ስለተለያየ እንዲጋጭ ወይም ደግሞ የግጭት መንስኤ ሳይሆን ልዩነት ተፈጥሯዊ እንደሆነ አንደርስታንድ እንድናደረግ እነዚህ ልዩነቶች ወይም ዲፍረንሶች የምንላቸው እንዲያውም በአግባቡ ከተጠቀምናቸው የአንድነት ምንጭ ሊሆኑ የሚችሉ የእድገት ምንጭ ሊሆኑ የሚችሉ ነገሮች እንደሆኑ አንደርስታንድ ማድረግ ያስፈልጋል። እንደወጣት ይህን ለማስረዳት የትም መሄድ አያስፈልግም። የአድዋን ታሪክ ማየት እንችላለን። ሰዎች በጣም የተለያዩ ብሔር ብሔረሰቦች አንድ ላይ ሲሆኑ ምን አቺቭ ማድረግ እንደሚችሉ ወይም ደግሞ ምን ሊያመጡ እንደሚችሉ በጣም ያየንበት ቦታ ነው። ወጣቶች፣ እኛ ልዩነቶቻችን እንደ መጥፎ ነገር ሳይሆን ማየት ያለብን ይበልጥ የሚያስውቡን፣ ይበልጥ አንድ የሚያደርጉን፣ ሀገራችንን ከፍ የምናደርግባቸው እድሎች አድርገን በማሰብ በአንድነት ልዩነቶቻችን የውበቶቻችን ምንጭ እንዲሆኑ ማድረግ እንችላለን ብዬ አስባለሁ። አመሰግናለሁ። እዛው ላይ አንድ ጥያቄ ላንሳ። በተለይ የተለያዩ ውይይቶችን እንደምታደርጉ ስትነግሩ ነበርና እነዛ ውይይቶች ምን ለውጥ አለተዋል? ምን ጉዳዮች ላይ ሀሳቦችን ትለዋወጣላችሁ? የምናደርገው የሰላም ውይይት ፒስፉል ዩኒቨርሲቲ ኮሚኒቲ በሚል የተያዘ ፕሮጀክት ነው። በዋነኛነት ግቢውስ ሰላማዊ የመማር ማስተማር ሂደት እንዲቀጥል እና ወጣቶችን ለሰላም እንዲንቀሳቀሱ የሚያደርግ ነው። በዚህም ቅድም አንተ እንዳልከው የፒስ ዲያሎግ የምናደርግበት አንድ ፕሮግራም አለ። ከተለያየ ብሔር ከተለያየ ሃይማኖት የመጡ ልጆችን እንመዘግብና የማይተዋወቁ ልጆችን በአንድ በአንድ ግሩፕ ስር በአንድ ቡድን ስር እናደርጋለን። በየሳምንቱ እየተገናኙ እርስ በርስ የሚተዋወቅበት አንዱ የአንዱን ባህል የሚያውቅበት አንዱ ስለ አንዱ ባህል የሚረዳበት አንዱ ስለ አንዱ ሃይማኖት የሚረዳበት ስለ አንዱ ማንነት የሚረዳበትን መንገድ እየፈጠረ ነው። በዚህም ደግሞ በጣም ብዙ ልጆች እየተሳተፉ ነው እና ተጨባጭም የሆነ ለውጥ እያየ ነው። ከስሙ ስንጀምር የፕሮጀክቱ ስምም ፒስፉል ዩኒቨርስቲ ኮሚኒቲ ወይም ሰላማዊ የሆነ የዩኒቨርሲቲ ማህበረሰብን መፍጠር ነው። ስለዚህ በዚህ ዲያሎግ ውስጥ እንግዲህ ከራሴ ስንጀምር እኔ ብዙም ከአካባቢ ከማውቃቸው ሰዎች ውጭ ብዙም የሰፋ ግንኙነት አልነበረኝም። ስለዚህ በጣም ብዙ ከብዙ ቦታ ከመጡ ተማሪዎች ጋር ተገናኝቼበት አለው ብዙ የማላቃቸውን የኢትዮጵያ ባህሎች አውቂበት አለው ሁሉም አይነት ማንነቶቻችን ለግጭት በራሳቸው ምክንያት እንደማይሆኑ ከተለያየ ቦታ መምጣታችን ለብቻው የግጭት መንስኤ እንደማይሆን አይተናል። መነገር ያለባቸው ተወርተው መፈታት ያለባቸው ነገር ግን ሰዎች ካላቸው ውስጣዊ ፍራቻ የተነሳ አውጥተው ማይነጋገሩባቸው፣ ዲስከስ ማያደረጉባቸው፣ ተወያይተው ችግራቸውን ማይፈቱባቸው ችግሮች አሉና እኛ ግን በዛ ሰስቴንድ ዲያሎግ ውስጥ በደንብ ትረስት ቢውልድ ስላደረግን፣ መተማመንን በመካከላችን ስለፈጠርን እነሱን ነገሮች በደንብ አውርተንባቸዋል። የዚህ ፕሮግራም ተሳታፊ ነበርኩኝ ባለፈው አመትም አሁንም አሪፍ ፕሮግራም ነው ቢካዝ እኔ ከዛ ስመጣ የሆነ ይዤ የመጣሁት ነገር አለ፣ የሆነ አካባቢን ሰው ወይ የሆነ እንትን የመፍራት ሲቹዌሽን አለና ሰውን ስታገኘው ስትቀርበው ስትረዳው ነው ምን እንደሆነ ማወቅ የምችለው። ለዚህ እኛ ችግሮቻችንን ተነጋግረን መፍታት ከቻልን ሌላ የሚያስፈልግ ነገር የለም። ሰው መነጋገሩ እና ችግሮቻችንን ጠረጴዛ ላይ አድርጎ ማውራቱ መፍትሄ ነው ሊያመጣልን የሚችለው። ብዙ ኔትወርክ አግኝተንበታል። ብዙ ጓደኞችን አፍርተንበታል። ብዙ ያስተካከል ነው አመለካከት አለ። ወጣቶች ነን አሁን እኛ ወጣቶች ስለሆንን የተማረ ሀይል ነን ብለን እናስባለን። መማር ደግሞ አካዳሚክሊ ብቻ ሳይሆን የአስተሳሰብ ለውጥ ማምጣት ነው። ለዚህ ይሄ ጄኔሬሽን ይመስለኛል ይሄ ወጣቱ ማህበረሰብ ይመስለኛል አሁን ላይ ያለውን የጥላቻ የግጭት ነገር መፍታት የሚችለው ብዬ አስባለሁ። ትክክል ያልሆኑትን አጥርተናል። እንደዚህ አይነት መድረኮች በሌላ ዩኒቨርሲቲዎችም ተዘጋጅተው መነጋገር እንዲችል ሰው ተነጋግሮ ተዋይቶ ችግሮቹን ሴትል ማድረግ እንዲችል እና እሱ መደረግ አለበት ብዬ አስባለሁ። ከልምድ አንጻር ወጣቶች በጣም ኢነርጄቲክ ናቸው፣ በጣም ከፍተኛ አስተዋጽኦ አላቸው ብዬ ነው ማምነው። የጋራ ትርክትን ከመፍጠር ከሌላው የማህበረሰብ ክፍል ውስጥ የተማሩ ናቸው ተብሎ የሚታመኑት እነሱ ናቸው። የሶሻል ሚዲያዎች ላይ የጋራ ትርክቶችን አድቮኬት በማድረግ የማህበረሰቡን ወይም የኢትዮጵያን ምንነት ለሌላው ለዓለም አቀፍ ማህበረሰብም የምታሳይበት መንገድ በወጣት ነው ብዬ ነው ማምነው ና በሀገረ መንግስት ግንባታ ላይ ወጣቶች ጉልህ ሚና አላቸው። እኔንም እናንተንም ጨምሮ ሀገራችንን ወደ ቀደመች ወይ ደግሞ ወደ ነበረችበት ከፍታ ለመመለስ ከወጣቱ ምን ይጠበቃል? መልእክት አስተላልፈን እንጨርሳለን። እንደ ወጣት ማስተላለፍ የምፈልገው መልእክት ወጣቶች የሀገር መሰረት ናቸው። ምንመኛትን ኢትዮጵያ በእውቀትም በተለያየ ነገር የበለጸገችን ኢትዮጵያ ለማየት ከኛ ይጀምራል። በመጀመሪያ እኛ ስለ ልዩነቶች ያለን አመለካከት፣ ስለ ኢትዮጵያ ያለን አመለካከት መቀየር አለበት። የመነጋገር ክህሎትን በደንብ ማሳደግ አለብን። እንደ ወጣት ቁጭ ብሎ የመነጋገርን ችሎታ በደንብ ማሳደግ አለብን። እኔ የምመኘው አንደኛ እንደ ወጣት ከዚህ በኋላ ይሄ ርዕሰ ጉዳያችን ሳይሆን ከዚህ በኋላ ኢትዮጵያ እንዴት ነው ወደምናስበው ከፍታ ምን ወስዳት የሚለው ነገር አጀንዳ ሆኖ በደንብ ውጭ ብለን የውይይት ባህላችን ብናሳድግ ብዬ የምኛሉ። ለወጣቶች ያለኝ ትልቁ መልእክት ወጣቶች እንግዲህ ሀገር ተረካቢ ናቸው እና እቺ ሀገር ያለ ወጣት ምንም ነች ነች። ሁሌም ስለ ሰላም መስበግ ነው የሰላም መንስኤ እንጂ የግጭት መንስኤ እንዳይሆኑ ነው የኔ መልክ። ወጣቶች የሀገር ተረካቢ ነን ባለን ኢነርጂ ባለን ጉልበት በደንብ ተጽዕኖ የመፍጠር አቅም አለን። ሀገራችን ላይ የሰላም ሰው መሆን ያስፈልጋል። በንግግር መጨረስ እያንዳንዱን ነገር። ሌላኛው ደግሞ የሰውነት መንፈስን ራሳችን ውስጥ መክተት መቻል አለብን ብዬ አስባለሁ። እያንዳንዳችን ያለንን ጉልበት ያለንን የጉብዝና ወራት እንደዚህ አይነት ጥሩ ነገር ላይ ብናሳልፍ እንጂ ሌላ አጥፊ የሆኑ ድርጊቶች ላይ ባንሳተፍ ከራሳችን ብንጀምር። አሁን ዘመኑ የሶሻል ሚዲያ ነውና የወጣቶች ሶሻል ሚዲያ አጠቃቀማችንን ብናስተካክል ላሉ ኮንቴንታችንን መምረጥ ይኖርብናል። እንዴት ነው ሶሻል ሚዲያን ካልተጠቀምነው ይጠቀምብናል። ስለዚህ የሶሻል ሚዲያ አጠቃቀማችን ምን ይመስላል የሚለውን ዞር ብለን ብናይ አሪፍ ይመስለኛል። አሁን ሁሉም ነገር የሚደረገው በሱ ስለሆነ ሌላኛው ነገር ደግሞ እስከ ዛሬ ሲነገረን የነበረ ወይ እኛ የምናውቀው የሀሰት ትርክት ይሁን የእውነት ይሁን እሱ መለየት ያስፈልጋል። እኛ የሚጠቅመንን ነገር ነው ከታሪክ መያዝ ያለብን። ታሪካችን መማሪያችን ነው። ታሪካችን ማወቅ አሪፍ ነገር ነው። ነገር ግን ከሱም የሚጠቅመንን ነገር ይዘን ለወደፊታችን እንድናውቅና እንድንረዳ ስለሚያደርገን እንደዛ ብናደርግ አሪፍ ነው ብዬ አስባለሁ። ሁላችሁም ስለመጣችሁ ከልብ ነው የምናመሰግነው። ሀዋሳ የሚገኘው ኢቢሲ ስቱዲዮ መጣችሁ፣ ይህን የመሰለ ውይይት ስላደረግን በኢትዮጵያ ሬዲዮ ስም በጣም አመሰግናለሁ። እንግዲህ በኢትዮጵያ የዘመናት ታሪክ ውስጥ የወጣቶች ሚና ከፍተኛ ከመሆኑ ባሻገር ሀገራችን በየወቅቱ በሚገጥሟት ወይም ደግሞ በሚያጋጥሟት አደጋዎች ወጣቶች ከፊት ሆነው ሀገራችንን ሲያሻገሩ ተመልክተናል። ይህ ዛሬ ያለው እንግዲህ የእናንተ ትውልድ ወጣትም ነገ ሀገራችንን ይሰራል፣ ሀገራችንን ያሻግራል ብለን ተስፋ እናደርጋለን። በድጋሚ ስለመጣችሁ ከልብ ነው ማመሰግነው።